ሰላም ጤና ይስጥልኝ። የተከበራችሁ ወደ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው። የሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ አብራችሁ ቆያለው። በቅድሚያም አርዕስተ ዜናዎች፣ የደቡብ ምዕራብ አዲስ አበባና አካባቢ ክልል የቀጠና ሁለት ሙሉ ወንጌል አጥቢያ ቤተክርስቲያን በትምህርታቸው ከፍተኛ ውጤት ላስመዘገቡ ተማሪዎች የእውቅና ሽልማት ፕሮግራም አካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢ ክልል የልጆች ኮንፈራንስና የትምህርት ቁሳቁስ ድጋፍ ተደረገ። ወደ ቀዳሚው ዜናችን ስናልፍ የደቡብ ምዕራብ አዲስ አበባና አካባቢ ክልል የቀጠና ሁለት ሙሉ ወንጌል አጥቢያ ቤተ ክርስቲያን በትምህርታቸው ከፍተኛ ውጤት ላስመዘገቡ ተማሪዎች የእውቅና ሽልማት ፕሮግራም አካሂደዋል። ባለረባችን አማኑኤል ሌብሶ ተጨማሪ ያለው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የቀጠና ሁለት ሙሉ ወንጌል አጥቢያ ቤተ ክርስቲያን በትምህርታቸው ከፍተኛ ውጤት ላስመዘገቡ ተማሪዎች የእውቅና ሽልማት ፕሮግራም አካሂደዋል። የቀጠና ሁለት ሙሉ ወንጌል አጥቢያ ቤተ ክርስቲያን የልጆች አገልግሎት በስሩ ከ1200 ልጆች በላይ ሲኖሩት ከአንደኛ ክፍል እስከ አስረኛ ክፍል ድረስ ያሉ ተማሪዎች ከአንደኛና እስከ ሶስተኛ ድረስ ለወጡ እና የሚኒስትሪ ውጤታቸው ከ92 ነጥብ በላይ ያስመዘገቡና በክፍለ ከተማ ደረጃ በውጤታቸው ከፍ ያሉ በአጠቃላይ ለ200 ተማሪዎች ሽልማትን አበርክተዋል። የመሪዎች ሰብሳቢ የሆኑትን ወንድም አየለ ደነቀና ወንድም ተስፋ ያለሙ ሽልማቱን ሰጥተዋል። በዓመት ውስጥ ልጆችን በትጋትና በመሰጠት ላስተማሩ ስድስት አስተማሪዎች ሽልማት ተበርክቶላቸዋል። በዝማሬ ቸርነት ተረፈ ዝማሬ ቀረበ ሲሆን መጋቢ ኃይሌ የጉታ በላጭ መንፈስ በሚል ርዕስ ትንቢተ ዳንኤል ምዕራፍ አንድ ላይ ያለውን ቃል በማካፈል የእግዚአብሔርን ቃል መልእክት አስተላልፈዋል። ከዚህም ጋር ተያይዞ በቤተ ክርስቲያኑ የክረምት ትምህርት ለሁለት ወራት የመጽሐፍ ቅዱስና የቀለም ትምህርት ተሰጥቷል። በመንፈሳዊ ሙሉ ጊዜ አገልጋዮች በማስተማር ሲያገለግሉ፣ በቀለም ትምህርት ደግሞ ከከፍተኛ ተቋም የመጡ ተማሪዎች ትምህርቱን ሲሰጡ እንደነበር ተገልጿል። የልጆች አገልግሎት አስተባባሪ የሆነችው አገልጋይ ሮሃማ እንደገለጸችው ይሄ በትምህርታቸው ውጤት ላመጡ ተማሪዎች መርዳትና መሸለም የተጀመረው ከአስር ዓመት በፊት እንደሆነና የነገ ቤተ ክርስቲያን እና የሀገር ተረካቢ እንዲሆን የማብቃት ስራ በትጋት እየሰራ እንደሚገኝ ገልጸው የጌታም ጸጋ በእጅጉ እንደረዳቸው ተናግረዋል። መረጃውን ከኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አገኘነው። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች ኮንፈረንስና የትምህርት ቁሳቁስ ድጋፍ ተደረገ። መስከረም 17 ቀን 2018 ዓም በታጠቅ ጀሞ አጥቢያ ቤተክርስቲያን ልዩ የሆኑ የልጆች ኮንፍራንስ የተከናወነ ሲሆን መጋቢ ሽመልስ ጠጅ የእግዚአብሔርን ቃል መልእክት አካፍለዋል። በርካታ ልጆችም ከልዩ ልዩ እስራት ተፈተዋል። እንዲሁም የአቅም ውስንነት ላለባቸው 54 ልጆች የትምህርት ቁሳቁስ ድጋፍ ተደርጓል። እነዚህ ልጆች ከተለያዩ ህብረተሰብ ክፍል የተውጣጡ ሲሆን ድጋፍ የተደረገላቸው ተማሪዎች ምስጋናቸውን አቅርበዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የመሰረተ ክርስቶስ ቤተ ክርስቲያን የእግረ አራሚዎች አገልግሎት በአዳማ ማረሚያ ቤት ድጋፍና ጉብኝት አደረገ። ባልደረባችን ቃል ኪዳን እንዳለ ዝርዝር አላት። የመሰረተ ክርስቶስ ቤተ ክርስቲያን የሕግ ታራሚዎች አገልግሎት መምሪያ በአሁኑ ሰዓት በመላው ሀገሪቱ በሚገኙ ስልሳ ማረሚያ ቤቶች ውስጥ ሁለንተናዊ አገልግሎት በመስጠት ላይ ሲሆን ከእነዚህ መካከል በሆነውና የሙሉ ጊዜ አገልጋይ መድቦ በሚያገለግልበት አዳማ ማረሚያ ቤት ድጋፍና ጉብኝትን አድርጓል። አገልግሎቱ በአዳማ ማረሚያ ቤት እያስገነባ የሚገኘው ጸሎት ቤት የደረሰበትን ደረጃ ተመልክቶ በቀጣይ ቀሪ ግንባታዎች ላይ ከአማኝ ታራሚዎች ጋር ተወያይቷል። በመጨረሻም መማር እየፈለጉ በትምህርት ቁሳቁስ እጥረት ምክንያት ለሚቸገሩ የሕግ ታራ ተጠቃሚዎች የሰላሳ ሁለት ደርዘን ደብተር እና የሁለት ዲስክቶፕ ኮምፒውተር ድጋፍ ተደርጓል። መረጃውን ከቤተክርስቲያኒቱ ቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ ከያዝንላችሁ መረጃዎች መካከል አንድ ከውጭ ወዳገኘነው መረጃ ስናልፍ በቢሊግራም የወንጌል አገልግሎት በተዘጋጀ እና በቤልጂየም ብራሲልስ በተካሄደው የስብከት ወንጌል ዝግጅት ከ1400 በላይ የሚሆኑ ሰዎች መሳተፋቸው ተነገረ። ባልደረባችን ያደት መላኩ ተጨማሪ አላት። እግዚአብሔር በጉዞ ላይ ነው በሚል መሪ ቃል በተደረገው በዚህ የስብከት ወንጌል ዝግጅት ሪቨረንድ ፍራንክሊን ግራም የወንጌል ተስፋ መልእክት ያቀረቡ ሲሆን 620 ወንጌላውያን አብያተ ክርስቲያናት ዝግጅቱን በመደገፍ መሳተፋቸው ታውቋል። ለሰሙት ወንጌል ምላሽ በመስጠት በመቶዎች የሚቆጠሩት ሰዎች ከዘላለም ሕይወት ተካፋይ ስለሆኑ እግዚአብሔር እናመሰግናለን ሲል ከዝግጅት መጠናቀቅ በኋላ በቢሊግራም የወንጌል አገልግሎት በማህበራዊ ሚዲያ ላይ መልእክት ተላልፏል። ለብዙ አስርተ ዓመታት በቋንቋና በባህል በጥልቅ በተከፋፈለች ቤልጄም ካንቶርፕ እስከ ዋተርሉ ከተሞች የመጡ ከ14,000 የሚበልጡ ተሳታፊዎች ከፍራንክሊን ግራም ጋር በአንድ ድምፅ ሆኖ በቤልጅየም የተስፋ ፌስቲቫል ላይ እግዚአብሔርን ሲያመሰግኑ ማየት አስደሳች ነው ብለዋል። ዝግጅቱ የተካሄደበት አይንጂ አደባባይ 8965 መቀመጫዎች ያሉት ቢሆንም የተሳታፊዎቹ ቁጥር በርካታ መሆን ተጨማሪ አምስት ሺህ ታዳሚዎች በአቅራቢያ በሚገኙ ሁለት ቦታዎች ላይ በመሰብሰብ ዝግጅቱን በትላልቅ ስክሪኖች በቀጥታ ስርጅ ግጭት መታደማቸው ተነግሯል አዘጋጆቹ እንዳሉት የወንጌል መልእክቱ ለሁሉም ተሰብሳቢዎች ተደራሽ ለማድረግ በሰባት ቋንቋዎች ማለትም በፈረንሳይኛ ፍሌሚሽ ስሎቫክ ስፓኒሽ ፖርቹጋል ፈረንሳይኛ የምልክት ቋንቋና የፍሌሚሽ የምልክት ቋንቋ በቀጥታ መተርጎሙ ተገልጿል መረጃውን ከዘ ክርስቲያን ፖስት አገኘ ነው ወደ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር በተለይም ደረጀ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ከቀሪ ኢቫንጀሊካል ፕሮግራሞች ጋር ጊዜ ነው።